ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ፣ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን በላይክ ጀምሩ፣ እስከ መጨረሻው ድረስ ተከታተሉኝ፣ አስተያየታችሁን ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ማለት ነው። ተወዱታላችሁ፣ እስከ መጨረሻው ተከታተሉ ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አረጋለሁ። እዚህ ጋር የምሰራቸውን ግብአቶች አዘጋጅቻለሁኝ። ተወዱታላችሁ። ዝም ብላችሁ ተከታተሉ ማለት ነው። ቤት ውስጥ ቀለል ባለ ነገር መስራት እንችላለን። እዚህ ጋር ሁለት ሰሃን ለሐመፍሩ አዘጋጅቻለሁ። እዚህ ጋር ሁቡስ ማለት ነው፣ ሁቡስ ወይም ቶርቴይላ የሚባለውን እዚህ ጋር ኩስባራና በግዱነስ ቲማቲም፣ ሽንኩርትና ፍልፍል ባረድ በከለር አረንጓዴ፣ ቢጫ፣ ቀይ አዘጋጅቻለሁ። እዚህ ጋ መጥበሻዬን ጥጄያለሁኝ ቅቤ ተጠቅሜ ማለት ነው። ቅቤ እየቀለጠልኝ ነው፣ መጥበሻ ስለጋለ ከዚም በኋላ ለሀሜን እጨምራለሁ ማለት ነው። ወይም ስጋዬን ጨምሬ በዚህ መልኩ ስጋዬ ውሃውን እስከሚመጥ ድረስ የተወሰነ በሰል እስከሚል ድረስ እንደዚህ እያረኩኝ አማስለዋለሁ ማለት ነው። ውድ ቤተሰቦች እሱን እየሰራችሁ ሲሊንደር ቀን ሰርጋችሁ ሌላ ስራ መስራት ትችላላችሁ ማለት ነው። እኔ እንደዛ ነው የማደርገው። ሌላ ስራ እየሰራን በጎዲን እሱን መስራት ይቻላል ማለት ነው። እንደሚታወት ማለት ነው፣ ይኸው ስጋው በዚህ መልኩ መጥቷል። ስጋው ላይ እንደ ጣዳችሁ ትንሽ እንትን ማድረግ ትችላላችሁ፣ የስጋው ሽታ እንዲሄድልን ማለት ነው። ቀረፋ ፓውደር፣ ቀረፋ ፓውደር አድርጉ፣ በሽታው እንዲሄድላችሁ ማለት ነው። ውድ ቤተሰቦች ከዚያም በኋላ ሽንኩርቴንና ፍልፍል ባረድ በከለር ያረኳቸውን እነሱን እንጨምራለሁ ማለት ነው። ሲሊንደሩን መቀነስ እንዳትረሱ ማለት አንዴ እንትንታል ነው አይበስልም ቀይ ሆን እና እንዴ አይበስልም። ቀስ ብዬ ውሃውን ራሱ እየመጠጠ ቀስ እያለ እንዲበስል ማድረግ ነው ያለብን። ፍልፍል ባረድ ከለሮችን ተጨምርኩ በኋላ ቀስ እያልኩኝ እያማሰልኩኝ እኔ ሌላ ተጓዳኝ ስራ እንሰራለሁ ማለት ነው። ሲሊንደሩን ቀነስ አድርጋችሁ መክሌን ነው በቃ በዚህ መልኩ እንደምትወዱት ተስፋ አደርጋለሁኝ። ቀላል አሰራር ነው። ቤት ውስጥ እንደዚህ ማለት ሌላ ስራ ካለን ተጨማሪ እኔ ሁሉ ጊዜ ያው ሀሙስና ጁማን ትንሽ ዛህማ ስለምንሆን እንግዲያ ስለሚበዛብን ያው የተለያየ ነገር እንሰራለን ማለት ነው እና እናንተ መስራት ትችላላችሁ በቀላሉ እንደዚህ አድርጋችሁ ማለት ነው። ውድ ቤተሰቦቼ እንግዲህ ተስፋ አደርጋለሁ እንደምትወዱት እና ሰርታችሁ እንደምትሞክሩት ማለት ነው። በዚህ መልኩ ቀስያልኩኝ ነው ያበሰልኩት ያለሁት። እዚ ላይ ቆይባቸው አለሁ እዚ ጋ የምፈልጋቸውን ባህራቶችን አዘጋጅቻለሁ። እንደነገርኳችሁ ኩስባራ አለኝ፣ ከሙን አለኝ፣ ፍልፍል ቱርኪ አለኝ እና ፓፍሪካ እና ዛአተር ወረክ እና ቀረፋ ፓውደር ዛአተር ወረግ የሚባሉ ወይም ዛተር ወረግ ካላችሁ ኦሪጋኖ ጦስኝ ማለት ነው። ኦሪጋኖ መጠቀም ትችላላችሁ፣ የጦስኝ ቅጠል። እኔ ግን ዛተር ወረጉ አለኝ፣ ቅጠሉ፣ የዛተር ቅጠል ስላለኝ እሱን ነገር አዘጋጅቼ እጠቀማለሁ። እሱ በጣም አሪፍ ነው። ምግብ ላይ እንደዚህ በጣም የተለየ ቴስት ነው የሚሰጠው። እና እሱ መጠቀም ትችላላችሁ። እንደዚህ እያደረኩኝ ታበሰርኩ በኋላ ቲማቲም እጨምራለሁ ከላይ ቲማቲሙ በራሱ ውሃ ስለሚያደረገው አሁንም ሲሊንደሩን ቀነስ አድርገን ቀስ እያልን ነው ማብሰል ያለብን ማለት ነው፣ የቲማቲሙ ውሃ እስከሚመጥ ድረስ። ውድ ቤተሰቦቼ፣ እንደዚ እያረግ እናበስለዋለን ማለት ነው። እና ቲማቲም ማጁን እጠቀማለሁ። የተወሰነ ካበሰልኩት በኋላ ቲማቲም ማጁን የተወሰነ አድርጋለሁኝ። እና አሁንም እንደዚህ እያረጉ ከድኜ አበስለዋለሁ ማለት ነው። የተወሰነ አሁን በዚህ መልኩ መቷል። እንግዲህ እንደምታዩት ጃህዝ ሁኗል። ማለት በተለያየ ነገር በዶሮ መስራት ትችላላችሁ። ይሄን ነገር በዶሮ ሌላ ጠሪቅ ሌላ ቪዲዮ ሰርቻለሁ። ዛሬ ግን በስጋ ስለሆነ ነው ይሄኛውን ይዤ የመጣሁት ማለት ነው። አሁን ሀላስ ጨው እንጠቀማለሁ። ጨው መጀመሪያ ላይ እንዳታደርጉ። ላምን ብትሉ መጀመሪያ ላይ ታደረግ ነው አይበስልልንም ስጋው ቶሎ። ምንድነው የሚባለው? ይገነችራል። ጨው መጨረሻ ላይ ነው የምናረገው ማለት ነው። ጨው ቅድሚያ ተጨመርን ምግብ ስንሰራ ቶሎ አይበስልልንም። ግን ችር ነው የሚለው አያችሁት በራሱ ቀስ እያለ ውሀውን እየመጠጠ እንትን ሲል በቃ አሪፍ እንትን ነው የሚኖረው። ይበስላል ቀስ እያለ እና እዚህ ጋር ኮስባራና በግዱ ነሴን አረኩ ይታ ላይ ማለት ነው። እንደምታዩት በጣም ሳይበዛ ያው ማድረግ ትችላላችሁ። ነጭ ሽንኩርትና ዝንጅብል መጠቀም ትችላላችሁ ምፈልጉ ካላችሁ ማለት ነው። እኔ ሴትዮ ግን ስለማፈልግ አልጠቀምም። እንደዚህ ሳንድዊች ቻት ላይ በተለይ አልጠቀምም። ሩዝ ላይ ምናምን የተወሰነ ተጠቀማለሁኝ እንዳታቀብኝ አድርጌ ታወቁ ግን አይበሉም። የኛ ነጭ ሽንኩርት አይጠቀሙ ያው በዚህ መልኩ አሁን በስሏል። እንግዲህ ማለት ነው ውድ ቤተሰቦች እዚህ ጋር እንግዲህ ቶርቴላ ወይም ሁብስ ጃህዝ አለኝ። ይሄ ነጩን ብራውንም መጠቀም ትችላላችሁ። ይሄ ብራውኑን ነጩን እንደፈለኩ ነው የምጠቀሙ። እዚህ ጋር እንግዲህ በክብ በክብ በቅርጽ ማውጫዋለች ፈጠሪ መስሪያዋ በሷ እየቆረኩ እንደዚህ በክብ አስቀምጫዋለሁ ማለት ነው ውድ ቤተሰቦች ከዛም በኋላ እዚህ ጋር ለሀሜ ለሁለት ከፍየዋለሁኝ ማለት ነው። ግማሹ ለአንድ ቀን ይሆነኛል ግማሹ ለአንድ ቀን ግማሹን ሐሙስ እሰራዋለሁ ግማሹን ጅምዓ ማለት ነው። እዚ ጋር ደግሞ ዘዜቱን በሳሀ እናደርግ ያለው አሁንም ሁለተኛ ዛተር ወረግ ወይም የዛተር ቅጠል የደረቀውን እሱን አለ እና ጥቁር አዝሙድ አድርግ ያለሁኝ እና ቲማቲማጁን አርጌ ከዘዜቱኑ ጋር እጠቀመዋለሁ ማለት ነው። በአንድ ላይ አንትን ብዬ ይሄ ዘዜት ወረጉ ከለላችሁ ማለት ነው። ዛተሮ ወረጉ ከለለ ጦስኝ ቅጠል ወይም ኦሪጋኖ መጠቀም ትችላላችሁ ለሽታ ማለት ነው። ናና መጠቀም ትችላላችሁ። እዚህ ጋር ከዚህ ዘይቱን ይጋ ቶማት ማጅኑን ጨምሬ እንትን አልኩት፣ አዋድኩትኝ። ከዛ ጥቁር አዝሙዱንና ዛተሮ ወረጉንም አረጌ አንድ ላይ እንትንለዋለሁ፣ ሚክስ አረገዋለሁ ማለት ነው። ትንሽ ውሃ ጠብ አድርጌ አቀጥነዋለሁ፣ የተወሰነ ብዙም ሳይቀጥ ትንሽ ከዚ ዘይትኑ ጋር አብሮ እንትን እንዲሆንልኝ ውሃ ጠብ እያረኩኝ እንትን እለዋለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር እንግዲህ የተዘጋጀው ሁቡሳ አለ፣ እንደዚህ በክብ የተዘጋጀው ማለት ነው። እሱ ላይ ይሄንን ቲማቲም ማጁኑን እንግዲህ በቡሩሽ አርጌ ቀበዋለሁ ማለት ነው። ለከለር አያችሁት፣ እንደዚህ ለ ለከለር ተወዳም ተሁለቱም ሳይዝ ቀባዋለሁ ማለት ነው። ተሁለቱም ሳይዝ እንደዚህ እያረኩት ተቀበው በኋላ ሁሉንም ለመስራት ቀላል ነው። ያው እንግዲህ በ ለመቀረጽ በአንድ እጄ እየቀረጽኩ በአንድ እጄ እየሰራሁ ስለሆነ አልተመቸኝም። እና ሲምፕል ነው እንደዚህ በብርሽ እየቀባችሁ ከሁለቱም ሳይዝ ሁሉንም ታዘጋጃላችሁ ማለት ነው። ውድ ቤተሰቦቼ እንደምትወዱ ተስፋ አደርጋለሁ። ይኸው በዚህ ሳይዝ ማለት ነው። እዚህ ጋር ስጋ ያናዘጋቻለሁ። ይኸው ሁቡሴን በዚህ መልኩ ቀብቼ ጨርሻለሁ ማለት ነው። የምፈልገውን ያክል እዚህ ጋር ይኸው ለእናንተ ለማሳየት ለመቀረጽ አልተመቸኝም በሁለት እጄ እየሰራሁ ስለሆነ ማለት ነው። በአንዷ ሁቡስ ጥፍ አድርጌ በማንካ መጥኝ አድርጋለሁ፣ ሳይበዛም ሳያንስ ማለት ነው። እንደዚ እያረኩኝ ጥፍ እያረኩኝ እንዳይበተንብኝ ብርጭቆ የሚሆነ ነገር አደርግበታለሁ እንዲያግድልን ማለት ነው። እንደዚ ብርጭቆ የሚሆነ ነገር ካላደረግንበት ብትን ይላል፣ ይዘረጋል ሁቡሱ ማለት ነው። በዛን ሰዓት ቅርጽ ይዞ አይወጣልንም። በዚህ መልኩ በጣም ቀላል ነው። እንደዚህ እናደርግና እያችሁት ያረኩትኝ በእጄ ከዛም ባንድቻ ርቄ መሀል ላይ አስቀምጠዋለሁ ማለት ነው። በቃ በጣም ቀላል ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ውድ ቤተሰቦች አሁን ይሄው ጨርሻለሁ። ሰርቼ ለእናንተ ለማሳየት ያክል ነው። ከዚያም በኋላ ዝጋ ጅብን ምን ዞሪላ አዘጋጅቻለሁ። ጅብን ምን ዞሪላ አሁን ትንሽ ትንሽ ሳላ በዛ የሆነ ቴስት እንዲሰጠውና ስጋውን እንዲያያይዝልን ልናደርገን ታላይ ትንሽ ትንሽ እናደርጋለን ማለት ነው። ተፈለጋችሁም ውስጥ ላይ አድርጎ መቀላቀል ይቻላል፣ ግን ደግሞ ለዲኮሩ ከላይ ሲሆን ነው የሚያምረው። እንደዚህ አድርጋችሁ ሁሉም ላይ መጥኝ በትንሽ በትንሽ እያረኩኝ አድርጊያለሁ። ይኸው እንደምታዩት፣ ቀጣዩ ደግሞ የሚሆነው ምንድን ነው? ኮስባራ አድርጋለሁ። ኮስባራና በግዱነሴ መጀመሪያ ስጋው ላይ እያረኩታለ ግማሹን ስጋው ላይ አድርጊያለሁ። ግማሹን ለዛ አስቀምጫለሁ ማለት ነው። አሁን እንደዚህ ሙንዘሪ ላይ ተጠቀምኩኝ። በኋላ ይቀጥላል ኮስባራው ማለት ነው። ውድ ቤተሰቦች ላይክ እንዳሸ እንዳትረሱ ሰብስክራይብ እያደረጋችሁ ኮሜንት አስተያየታችሁን ጻፉልኝ፣ ያበረታታኛል ማለት ነው። ሰርታችሁ ሞክሩት። እጅግ በጣም ቀላል ነው፣ የምትወዱት ነው። ሀቂካ የምግብ ምግብ ሲሰራ በጣም ነው የሚበሩት፣ ምንድችም አያስቀሩ ማለት ነው። ለወዱታለ እና አሁን ደግሞ ይሄ ኮስባራ የኔ ቀጥ እያለሁ ማለት ነው። በዚህ በዚህ በቃ ልክ ኮስባራ እና ጅብ ምንዘር የለው እኩል ሳይዝ ነው ምንጠቀመው ለዲኮር እንደዚች ይችላል። አረኩኝ ከጨረስኩ በኋላ ፍሩሜል ለኩሻለሁኝ በመጠነኛ ርጌ በጣም ሳይግል በጣም ሳይቀዘቅዝ በመጠነኛ ርጌ ለኩሽዋለሁኝ። ከዛም በኋላ ፍሩሜ እንደጋለልኝ ብርጭቆን እንትን አላነሳውም። ታነሳሁት ሙሉ ተሆነ ሙሉ እንደዛ አይታችሁታ ሁለቱ መስመር ሙሉ ሙሉ ከሆነ ራሱ በራሱ ይያያዛል። ግን ትንሽ ጎደሎ ወይ ግማሽ ካለው ግዴታ እንትኑ መሆን አለበት። እንግዲህ ከፍሩም ወጥቷል። እንደምታዩት እዚጋ ፍሩም አስገብቼ ከፍሩም ወጣ። በጣም አሪፍ ከለር ነው የሆነው። እንደምታዩት እንትኑ ኮስባራው ማለት አልተቃጠለም። ጅብኑም ኮስባራውም የራሱን ከለር ይዞ ነው የወጣው። አያችሁት? ከታችም ከላይም በጣም አሪፍ እንትን ይዞ ነው የወጣው ከለር ማለት ነው። አሁን እዚህ ጋር እንግዲህ በመቀ በሰሀኔ ላይ ወይም በሲኒያ ላይ አድርጌያለሁ ማለት ነው። አሁን እንግዲህ እንደዚህ ሆኖ ለሁለት ከፍዬው ነው ያነሰው። በነገራችን ላይ በሌላ ደግሞ ሌላ ቤት የምሄድ እንደዚህ ከፍዬዋለሁኝና በዚህ መልኩ አርግ ውድ ቤተሰቦቼ እንግዲህ እንደምትወዱት ተስፋ አረጋለሁ። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። የዛሬ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በያላችሁበት አላህ ይጠብቃችሁላለሁ። ሰርታችሁ ሞክሩት። አስተያየታችሁን እፈልጋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።